በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወለዳችሁ በጌታችን በአምላካችን በመሬታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በረከት የተባረካችሁ በብዙ ጸጋው ፍጹም በሆነ ፍቅሩ ተወደዳችሁ ከዘላለም ሀሳቡ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መድኃኒታችን ለመሆን መስቀል ላይ በተሰቀለ ጊዜ እዳችንን ለመክፈል እንጨት ላይ ሲዘረጋ እዳችንን ይከፈለልን ይከፈለላችሁ ልጆች ተብለ እንድንጠራ አብ እንዲያለን ፍቅር የሰጠን የሰጣችሁ ተድላችሁ የከበራችሁ ቅዱሳን ወደዷችሁ እናንተ ሁላችሁ እንደመቆያችሁ ሁሉን የሚችል አምላክ የሰማይ አምላክ ስሙ የተወደደ የተመሰገነ ይሁን። ቤተሰቦች እንግዲህ ከእሁድ ከነገ እሁድ ጀምሮ ማታ ተነግ ወዲያ ሰኞ ማታ ማክሰኞ ማታ ቀጥታ ስርጭት ይኖረናል። የቀጥታ ስርጭቱ ለባሌ ጎባ መድኃኔ ዓለም ቤተክርስቲያን ህንፃ ፍንድራይዚንግ እናደርጋለን። የእኛ መድኃኔ ዓለም የኛ ክብር፣ ብቻችንን እንዳታደርጉ አደራችሁ። እሱ ራቆቱን ተሰቅሎልናል፣ ታውቃላችሁ። በዓለም አደባባይ ምንም ያሰጠን ነገር የለም። ታግሶናል፣ እስካሁን ተሸክሞናል፣ አኑሮናል፣ ኩሎናል፣ ድሮናል፣ ተምረን ተመርቀናል፣ ሰው ሆነናል፣ እንጀራ በልተናል። አስቡት ቸርነት፣ ቸርነቱን ያሰባችሁ እንድትመጡ አገራላችኋሉ። መድኃኒያለም ሊባርከን ነው የሚጠይቀን። ታውቃላችሁ እሱ ምን ጠጣ አለሽ ሲላት ሳምራይቷ ሊባርካት ነበረ። በአንድ ላይ ሚበላላችሁ ብሎ ደቀ መዛሙርቱን ጠየቃቸው። በኋላ መረባችሁን ባሳን የሚላላችሁ ሊሞላን ነው የሚጠይቀን። ሚለምን እንዳይመስላችሁ፣ እንዳትሳሳቱ፣ የሚለምን መስሏችሁ በፍጹም። እጆቻችሁን አንሱ፣ በደንብ ስጡ። በልጆቻችሁ በትውልዳችሁ ስም ስጡ። እግዚአብሔር ልጅ ተዘጋጅታችሁ ተጠበቁ። ዘራችሁን እናንተን ይባርክ። እንግዲህ ዛሬ እንድንማር እግዚአብሔር በጎ ፈቃድ የሆነው በአንድ ትልቅ የሮማዊ መቶ አለቃ ሕይወት ውስጥ ያለውን የመንፈስ ብርሃን የምንማርበት ሉቃስ ወንጌል ምዕራፍ ምዕራፍ ሰባት ቁጥር አንድ ጀምሮ እንደዚህ ይነበባል። ቃሉን ሁሉ በሕዝብ ጆሮዎች ጥርሰ ጊዜ ወደ ቅፍረናሁ ገባ። አንድ የመቶ አለቃም ነበር፣ የሚወደውን ባሪያው ታሞ ሊሞት ቀርቦ ነበር። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከና መጥቶ ባሪያው እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህ ልታደርግለት ይገባዋል፣ ሕዝባችንን ይወዳል፣ ምኩራብ ራሱ ሰርቶልናል፣ ብለው አጽንተው ለመኑት። ኢየሱስም ከእርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ መቶ አለቃ ወዳጆቹን ወደ እርሱ ላከ፣ አለው ጌታ ሆይ በቤት የጣራ በታች ልትገባ አይገባኝምና አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርኩትም። ነገር ግን ቃል ተናገር በላይተና ይፈወሳል አለው። እኔ ደግሞ ከሌሎች በታች ወታደሮች አሉኝ። እኔም ደግሞ ከሌሎች በታች የምገዛ ሰው ነኝ ከእኔም በታች ወታደሮች አሉ። አንዱን ሄድ ብለው ይሄዳል፣ ሌላውን ና ብለው ይመጣል፣ ባሪያን ይህን አድርግ ብለው ያደርጋል። ኢየሱስም ሰምቶ በሱ ተደነቀ፣ ዘወር ብሎ ለተከተሉት ሕዝብ እላችኋለሁ፣ በእስራኤልስ እንኳን እንዲህ ያለውን ትልቅ እምነት አላገኘውም አላቸው። የተላኩትም ወደ ቤት ተመልሰው ባሪያውን ባለጤና ሆኖ አገኙት። ይህን ድንቅ የሆነ ታሪክ ቅፍርናሆም ሮማውያን የመንግስትና የፖለቲካና የወታደራዊ ቤዝ ሰርቶባት የነበረች በባህር ዳርቻ የምትገኝ ከተማ ነበረች። ዛሬም ድረስ አለች። በውስጧ ዛሬ የካቶሊካውያን ገዳም ሰርቶባት ያ ቦታ አካባቢ ተጠብቆ አለ። እንግዲህ በዛ አካባቢ አንድ ሮማዊ መቶ አለቃ ነበር። ሮማ መቶ አለቃ በአይሁድ የተመሰከረለት ሰው ነው። አይሁድ ማለት አያመሰግኑም፣ የሮሜን ሰዎች አያመሰግኑም። አይሁድ በሮማውያን ላይ ምክንያት ፈልገው ጥላቻ የሚያውጁ ነበሩ በዚያ ጊዜ። ለምን ቀኝ ገዢዎቻቸው ናቸው፣ ሀገራቸውን የወሰዱባቸው ነበሩ እና ፈጽሞ ስለ ቀኝ ገዢዎች ፖለቲከኞች ጥሩ ነገር ሊያወሩ ምንም ምንም ምንም ፊት አይሰጡም። አንዳንድ ሰዎች ግን ያስገድዱ ነበር። አሁን ይሄ መቶ አለቃ አይሁድ እንዲመሰክሩለት የሚያስገድድ ስብና በጣም ጥሩ ሰው ነበር። እንደሰማችሁ ህዝቡን ይወድ ነበር። ወታደር ነው፣ እጁ ላይ ሰይፍ አለ። ግን ህዝቡን ይወድድ ነው የሚኖረው። ባለስልጣናት፣ ከዚህ መቶ አለቃ ብዙ ነገር እንማራለን። እጃችን ላይ ሰይፍ አለ። እጃችን ላይ ያለውን መሳሪያ ሰው ላይ እንዳተኩስ፣ እጃችን ላይ ያለውን ሳ ሰው ላይ እንዳንወረወር። ነገ እዛው የሚወረወረበት ህዝብ ውስጥ እንገባለን ተመልሰን። ወንበር ይገለበጣል። አያችሁ፣ ፍትህ እንዲኖረ የፖለቲካ ሰዎች በየትኛውም ሁኔታ አቅምና ጉልበት ያላቸው የሚዲያም ይሁን የሰዓት አቅም ያላቸው እጃችን ላይ ያለው መሳሪያ ህዝባችን የምናገለግልበት እንዲሆን። ይህ መቶ አለቃ ህዝቡን ይወድ ነበረ። ሰምታችኋል። እንግዲህ ህዝቡን በመውደድ ደግሞ የተመሰከርለት ነው። ሰዎቹ ሽማግሌዎቹ እስኪገዙለት ድረስ ነው ልባቸውን ያሸነፈው። በሄዱበት ችሎት ጥሩ ፈራጃቸው ነው። ዳኛቸው ነው። እንባቸውን ያበስላቸዋል። ፍርድ ፍርድላቸዋል። ሙገታቸውን በጽልቅ ይቆጭላቸዋል። በዚህ ነው የወደዱት። እንደገና ደግሞ ቤት አምልኳቸው እንዲስፋፋ ያግዝ ነበር። ምኩራብ ይሰራላቸው ነበር። በዘመናዊ ቋንቋ አንድ ቤተክርስቲያን አሰራ ማለት ነው። ምኩራብ በሌለበት በቀፍርናውም አካባቢ ምኩራብ ሰርቶ በሰንበት ሩቅ መንገድ እንዳይሄዱ አድርጎ አግዟቸዋል። ምኩራብ የሰራበት ምክንያት የእስራኤል አምላክ እውነተኛ ነው ብሎ ስለሚያምን ነው። ምክንያቱም ሮማውያን እኮ ቤተ መቅደስ ያቃጥላሉ፣ አቃጥለዋል እኮ ከጌታ ልደት ሰባ ዓመት በኋላ የሮምን ከተማ ሲያጠፉ፣ የኢየሩሳሌም ከተማ ሲያጠፉ ሮማውያን ቤተ መቅደሱን በሳት ነው ያገደሉት እንደጧል። ምንም ችግር የለባቸው ቤተ መቅደሱ ወይም ምኩራብ የሚሰሩት ግን የተለዩት ናቸው። እነዚህ እግዚአብሔርን የሚያውቁት ናቸው። በእስራኤል አምላክ የሚያምኑ ልበ ቅኖች ናቸው። እንግዲህ እነዚህ ነገሮች ሁሉ በዚህ ሰው ሕይወት ላይ ይታያል። በጣም አድንቀዋለ። ወይን ሰው ለስልጣኑ ሲል አላፈገፈገም። አንዳንድ ኦርቶዶክሳውያን ባለስልጣን ሲሆኑ በጣም ጨዋለ ሆን ጨዋ መሆናቸውን የሚያሳዩን ደግሞ ቤተሰብ እንዳፊት ፊታቸውን በመንሳት መፍረር ሲገባቸው በማፈግፈግ ነው። ሌላው ግን ለራሱ ቤተ እምነት እስከንፀሻው ድረስ ይጋደላል። ታውቃላችሁ አደለ? ከተወሰነ ዓመታት በፊት አንድ ከንቲባ ተሹሞ ከተማዊቱ ሙሉ ለሙሉ መስጊድ ያሰራበት። አንዳንዶቹ በዚህ ልክ ፊት ለፊት እምነታቸውን ይዞ ይወጣሉ። የዚህ እነቷ አለቃ ጥንካሬ የሚገርመኝ እውነቱን እምነቱን አይደበቅም። ገንዘብ አውጥቶ ምኩራብ ይሰራል። ጌታ ብድራት ነው የከፈለው። የልጆቹ መታመን ቤት ውስጥ ለዚህ ሰው ይህ መባረግ ምልክት ነው። ለህዝብ ማስተማሪያ ትልቅ ሀውልት ሊያደርገው ስለፈለገ ቅንነቱን አይቶ እግዚአብሔር ብድር ከፋይ አምላክ ይመስለናል። ዝም ብሎ እንደው ቤተክርስቲያን ውስጥ ያለ አምላክ የሚያ የሚያሰማ አይመስለንም። ለዚህ እኮ ነው የማልጨነቅለት የዋሆች ነ እጅግ የዋሆች እጅግም ሞኞች ነው። የቤተክርስቲያንን አምላክ አገልግለን ብንኖር ብንሞት ይሻለናል። መኖር ካልቀረ እሱን አገለን ብንኖር ይሻለናል። ሹማምንቶች፣ ባለስልጣኖች በፍርድ ሌሎችንም የተመነ ሰዎች አታስከፉ፣ ግን በቤታችን ግን ማፈርገት ተገቢ አይደለም። ይሄ መቶ አለቃ በአይሁድ ቤት ነው ያላፈረው፣ በአይሁድ አምልኮ ነው ያላፈረው። ደግሞ እምነቱ ራሱን በትትና ነው መቶ አለቃ ነው። ህዝብ እኮ ሺህ ዓመት ንገስ የሚለው ፍረድልኝ የሚለው ደጅ የሚጠራው ሰው ጌታ ኢየሱስ ሲመጠ የተናገረው ሰምታችኋል። እቤት የጣሪያ ትገባ ዘንድ አይገባል እኔም ወደ አንተ ለመምጣት በፍጹም ራሴን አልቆጥርም። ራሱን አመድ ማለት እንደ ዮሐንስ የጫማውን ተፈልፈተ አይገባኝም፣ በፍጹም አለ። የትህትና መብራትን አበራ። በእስራኤል ሽማግሌዎች ቤት ሽማግሌ እግዚአብሔር የሰራው ልብ ያስታውቃል። ከዛ ህይወትን ሎጂክን እያየ ህይወትን እያየ በዛ ውስጥ የእግዚአብሔርን ነገር ያስተውላል። ይገርማችሁ ቆሞ ተመለከተ። እሱ ጌቶች አሉት፣ ለጌቶቹ ይታዘዛል። እሱ ደግሞ ከበታቹ ባሮች አሉት፣ ባሮቹ ይታዘዙለታል። ወታደሮቹ ና ሲላቸው ይሄዳሉ፣ ይሰሙታል። እሱ እንኳን በዚህ ልክ የሚሰማ ከሆነ ጌታ ኢየሱስስ? ጤና ይሰማዋል፣ በሽታ ይሰማዋል፣ አጋንንት ይሰማዋል። ሂድ ቢለው ይሄዳል፣ ጤና ና ብሎ ይመጣል። ትችላለ ስለዚህ ቃል ተናገር ይበቃኛል። ከፍ ያለ ተራራ የሚያክል እምነት ነው ያሳየው። በአይሁድ መካከል አይሁድ ይሄ ማን ነው፣ የዮሴፍ ልጅ ነው እያሉት፣ መቶ አለቃው ግን ምን ያህል እምነት እንደነበሩ ተመልክቱ። በእግዚአብሔርን የሚያምኑ ቅዱሳን በማይታሰብ ቦታ ነው የሚገኙት። እግዚአብሔር ሰዎች በማትገሙት ቦታ ነው የሚገኙት። ይሄ

ህይወት ሰውን የሚገዛ አካባቢውን የሚገዛ ጽንፈኞች የተገዙለት ሰው ነው። አይሁድ ጽንፈኞች ነበሩ። ጽንፈኞች የተላኩት ሰው ነው። ስልጣኑን አለም የጠቀሱት በጎነት፣ በጎነት ከስልጣን በላይ ከስልጣን ከሀይል በላይ ከገንዘብ በላይ በጎነት

ቃል ተናገር፣ እፈወሳለሁ። ዛሬ ይሄ ቃል ሁሌ በጆሮአችን ይመጣል። ስንት ሰው ነው እንደሚፈወስን የሚያምኑ ሁሌ ሁሌ ሰመዋለው? የኔን ህይወት ይናገራል። እኔ ግን ለምንድን ነው ግን የመጣው ግን ምን ያደርጋል? በቃ የእኛን ህይወት ከተመለከተ ለምንድን ነው ማን ማንሰራበት? ለምንድን ነው ማንወስነው? ህይወታችን መቼ ነው የምንወስነው? መቼ ነው ይሄ

ይገባ ይሄ ቃል ዛሬም እኛ ጋር ይመጣል። የውዴ ቃል ከተራራው እየተወረወረ ወደ እኔ ይመጣል ትላለች ሽማማጢስ መሀሌ ላይ ከተራራ እየተወረወረ እየተወረወረ ቤታችን እየመጣ ልባችን ጋር እየደረሰ እንዴ ታዲያስ ታዲያ ለምንድን ማን ቃሉ እኮ መፈወስ አቅቶት አይደለም። ልባችን የሚከበልበት መንገድ ነው። ጌታ አድናቂ አይፈልግ፣ አዛኝም አስተዛዛኝም አይፈልግም። እነዛ ማርያም ቤትና ማርታ ቤት እንደነበሩ አላቃሽ ሰዎች፣ አላቃሽ አለ ብለው ጌታ አልቅሶ ተመላሽ፣ ተጠስቶ ተመላሽ፣ አሜን ብሎ ተመላሽ፣ በቃ እሺ ብሎ ተመላሽ ነው የሚፈልገው ጌታ። ቃል ተናገሩ ይፈወሳለሁ። ፈውሱ ደጃችን ላይ ደጃችን ላይ ነው። ይኸው የተናገር ደጃችን ላይ እንዳቀለች እግዚአብሔር ብሩክ አቅልለን እንዳናየው፣ ክብር ይገባዋል፣ ስግደት ይገባዋል፣ ምስጋና ይገባዋል። አክብረን እንድናየው እንጠቀምበታለን። ፍጹም ጤና ይሆናል ኑሯችን። እግዚአብሔር ልጆች የሰማ ነው። በልባችን ጻፍ። እግዚአብሔር ቸርነትነታችን የመቤታችን ዘዳሪ በረከት የመላት ጥበቃ አብረን ዞን መቀስ ቅዱስ ይቀድሳችሁ የቤታችን የኢየሱስ ክርስቶስ የተቀ የተዘረጋች ቀን ልጁ ተባርካችሁ። የመዳሚያ ፕሮግራማችን እሑድ፣ ሰኞ፣ ማክሰኞ ማታ እንዳትረሱ። እንዲሁ ላይክ ማድረጉን ኮሜንት መጻፍንም እንዲሁ ስለምታደርጉ እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ሰላም